ኢንሻላህ ከዚህም ጋ ተያይዞ አንዳንድ ነጥቦችን የምናየው ይሆናል ማለት ነው። ከአሕባሽ ቀበር አምላኪ ከሆኑት የኦርቶዶክስ እምነት ተከታይ ጋር የሚያመሳስሏቸው የድም ፖይንቶች እንዳሉ መጀመሪያ ቪዲዮውን እንይና ከዚ አንዳንድ ማለት ነው ናሙናዎችን የምንመለከት ይሆናል ማለት ነው። ኢንሻላህ በፊት መቆም አይገባንም። በአንተ ፊት መጸለይ አይገባንም። ስለ ቅዱሳን ብለን ማረን ስንል እኛ ኃጢአተኞች ስለሆነን ነው። እሺ ይሄ አይመለከተንም። ይሄ ኦርቶዶክስ እምነት ተከታይ ወይ ሌላ እምነት ተከታዮች ስለ ነሱ አይመለከተንም። እዚህ ጋር ላኪን ግን አህባሾች ከነዚህ አካላቶች ጋር እንደሚመሳሰሉ በእምነት ማለት ነው የሚመሳሰሉባቸው ብዙ ፖይንቶች እንዳሉ ለማስዳሰስ ነው። እንግዲህ ያው ምን እያለ ነው? እግዚአብሔር ፊት እንደዚህ ለመጸለይ እንደዚህ እንደዚህ ብለን ለማለት እኛ ኃጢአተኞች ስለሆነ በቅድስታኖቹ በነሱ ነው ይዘን የምንለምነው ይላል። ኦርቶዶክሱ ማለት ነው። ከዛ ደግሞ ወደ አሕባሽ ስንመጣ ምን ይላል? እኛ እኔ ደካማ ነኝ፣ እንደው ዓይበኛ ነኝ፣ ነውረኛ ነኝ፣ ብዙ እንከን ያለብኝ ሰው ነኝ። እንደው ዱዓይ እንደው ከጨንቅላትም ከፍ አይልም፣ እንደው ራሴ ሞር ላይ አያወጣም፣ እንደው ወንጀለኛ ነኝ እና በደጋጎች ለም ነው እንደው ሰይድ አብዱልቃድር ጂላኒ እንደው አላህን ለምኑልኝ፣ ሓጃይን አላህ እንዲያወጣልኝ፣ አላህ ያስችላቸዋል እያቸው አደልዳ አህባሽ ከሌላ እምነት ተከታይ ጋር እንደ ኦርቶዶክስ ሆነ ይመስል ከነሱ ጋር የተመሳሰለ እምነት አላቸው። ምን ነው ይሄው በማስረጃ ነው ማለት ነው። እዚህ ጋር ምን ይላል? ልካኛው እንዳለው ማለት ነው። ይህም ደግሞ ምን እያለ ነው? እኛ ወንጀለኛ ስለሆነ እኔ እንደው አውራኛ ነው ሪያ ደቤ ስለሆንኩ ከጭንቅላት የራሱ ዶአ ባድር ከፋይልም ይላል። ላኪን አላሁ ሱብሃነ ወተዓላ ምን ብሏል? ወቃለ ረብኩም ኡዱኡኒ አስተጅብ ለኩም ምንም ሸርጣው አላህ አላስቀመጠም። እንደው አለ መቀበል ብቻ። አላህ ምንድን ነው ያለው? ለምኑኝ እቀበላቸዋለሁ ብሏል ማለት ነው። ለምኑኝ ጥሪያቸውን እቀበላቸዋለሁ ብሏል። ብቻ ግን ልመና ዒባዳ እስከሆነ ድረስ በእኽላስ ከሽርክ ጋር አይቀላቀልም እንጂ አላህ ሱብሃነሁ ወተዓላ ይቀበላል ማለት ነው። ይቀበላል። ላኪን ይህ አካል ምን እያለ ነው? እኛ ወንጀለኛ ስለሆነ ልክ ቅድም ኦርቶዶክስ እንዳለው ማለት ነው። ለዚህም በትላልቅ ሰዎች አማካኝነት ለዛም ደግሞ በሞቱት ማለት ነው። በህይወት እንኳ ያለው አይደለም። ለምሳሌ አብዱልቀድር ጀላኔ እንደዚህ እንደዚህ አትደረግልኝ ብዬብል እንዳስችላ ያደርጋቸዋል ይላል። አብዱልቀድር ጀላኔ ያለ የት ነው? ኢራቅ ውስጥ ያለ ነው። ለምሳሌ አብዶየ ተብሎ የሚመለከው ሮብ ቀም ማለት ነው። ኢራቅ ውስጥ ያለ አረብ ነው። በአማርኛ አንድ ሰው አሁን እንደዚህ አርግልኝ ብሎ ቢጠራው አደለም ሞቶ ይቅርና በህይወት ቢኖር ራሱ አይግባቡም በቋንቋ ማለት ነው። የሁሉም ቋንቋ የሚያውቀው ማን ነው? አላሁ ስብሃነወተዓላ ነው። በየትኛውም ቋንቋ ቢጠራ የሚሰማው የሆነው ጌታ አላህ እንጂ ይህ አይነት ባህሪ ማለትም ከአላህ ውጭ አይሰጥም። ከአላህ ውጭ የሚሰጥ ከሆነ ይህ ሽርክ ካልተባለ ቢላህ አለ፣ የትኛው ነው ሽርክ ሊባል የሚችለው? በሩቅ ያለ ለዛውም፣ የሞተ በቋንቋ የማይግባቡ እንደት ብሎ ነው ወደ አላህ አዳርሰን የሚለው። ኢላ ግን የአላህን ባህሪ ልክ እንዳላህ ማለት ነው፣ የትኛውንም ቋንቋ እንደሚያውቀው የትኛውንም አካል ቢለምነው እንደሚሰማ ሁሉ ይህንም ባህሪ ለአብዱልቀድር ጀላኔ አስረክበዋል ማለት ነው። ይህ ሽርክ ያልተባለ ብላ የትኛው ነው ሽርክ ሊሆን የሚችለው ማለት ነው። ይቀጥላል። ግርማ ሞገስ የሌለው ሰው ሽማግሌ ሊሆን አይላክም። በእኛ ባህል እግዚአብሔር ፊትም ሞገስ ያላቸው ሰዎች እነማ? ቅዱሳኑ ነዋ። ስሙ እዚህ ጋር እኛ በዚህ ረዳ እንሰጥም መሰለን እነሱ አስሉ መሰረታቸው የተካባውም ያልሆነ ስለሆነ ማለት ነው። እና እግዚአብሔር ፊት ለመቅረብ ያው በቅዱስታኖች በእነሱ አማካኝነት ነው እንጂ ዳይሬክት አይከድም፣ ይላል። እሺ እኔ ያው ምን ያክል ተሸቡህ እንዳላቸው ላሳያቸው ነው። የዚህኛውን ረድ ልሰጥ ሳይሆን ማለት ነው። አሕባሽ ላይ ነው እኔ እሳቦቴ። አሁን አሕባሽ አዳምጡ ምን እንደሚል። አንድ ሰው አንዲት ልጅን ማግባት ከፈለገ ቀጥታ ሄዶ አባትየውን ልጅ እንዳለኝ ማክቤ ነው የተለመደው፣ ሽማግሌ የሚባል ነገር አለ ምን ማለት ነው? ያን እኔ ሄጅ መጠየቅ ስለማልችል ነው፣ አቅሙ ስለሌለኝ ነው። እንደዛ አይደለም እንደማ ከኔ ይልቅ የሚሰሙ ሰዎች አሉ። እንደው አባትዬ የሆነ የሆን ነገር ቢያነሳ እንኳን እነዚህ ትልቅ ሰዎች፣ ክብር ያላቸው ሰዎች ስለሆኑ፣ እሱ የሚያከብራቸው ሰዎች ስለሆኑ እንደው ሃያ ይዞ በቃ እሺ፣ ተውኩት፣ እሺ፣ እንደው አንዳንድ እንትኖች ነበሩ እሺ፣ እሺ፣ ተቀብያለሁ እንዲል ምክንያት ይሆናል በሚል ነው ሽምግልና፣ በማስታረቅም በኩልም ይሆን በጋብቻም በኩልም በቃ አሁን ምንም ልዩነት የላቸው የምንለው ከዚህ አንጻር ነው። እነዚኞቹም ወደ ለመጸለይ በቅዱስታኖቹ ነው የምናደርገው እንደሚለው ይህ ምን እያለ ነው? አላህን ለምሳሌ ለመለመን፣ ልክ አንድ ሰው ለምሳሌ አሁን የሆነችን ሴት ለማግባት ቢፈልግ ዳይሬክት ሄዶ አባቷን ስጠኝ ነው የሚለው? ላ ሽማግሌ ይባላልለ ሽማግሌ ይላካል። ለምን እነሱን እንደው ከነሱ ሀያ ይዞት እንዲቀበል ማለት ነው የሴቷ አባት እሽንድል ማለት ነው ከዛሊክ አላህንም እያመሳሰሉ ነው። በእንደዚህ አላህንም ለመለመን ይዘን አላህ ስብሃነ ወተዓላ እንግዲህ በእሱ እሳቦት ማለት ነው። ሀያ ይዞት ወደ አላህ ቀርቡና ያልናቸውን ሰዎች የነሱን እንደው ሀያ ይዞት እነሱን ከመመለስ ሀያ ይዞት ይቀበላቸዋል ነው። እሁን እኛ ነሳ አይቀበለንም። አንደኛ እዚህ ጋር ሱ ዞን ቢላሂ አዘወጀል በአላ ላዊ መጥፎ ጥርጣሬት ከመታሰቡ ጋር ማለት ነው። አላህ ስብሃነ ወተዓላ የትኛውንም አካል ቢሆን ዱዓ የማይቀበልበት ምንም ምክንያት የለም ማለት ነው። አላህ ለምን ሸርጥ አላስቀመጥም? ቁርአን ላይ ይሁን ሐዲስ ላይ ይሁን ሸርጥ የለም። ዱዓ ለመቀበል የግዴታ በደጋግጎቹ ተሄዶ እንጂ ያለዛ ዱዓ የለም የሚል እስኪ እንደ አንድ ከቁርአን ወይ ከሐዲስ አንድ እንኳን ወይ ከሰለፎች ፈህም የለም። ይቀጥላል። አሁንም እሺም ግን ነው የሚላከው፣ ከሞት በኋላ እተዋቸዋለሁ ብሏቸዋል አላለም። ሰው ከሞት በኋላ አይጠቅምም የሚባለው አባባል ውድቅ ነው። ሸሪዓ አይቀበለው። ኢስላም ይህን አስተሳሰብ አይቀበለው። ቅዱሳን ከሞቱ በኋላ አይሰሙም ለማለት አይደለም፣ ሁለቱ ተመሳሳይ እንደሆኑ ማለት ነው። ምን እያለ ነው? ከሞቱ በኋላ አይጠቅሙም የሚባለው ነገር ይህ ስህተት ነው። እስልምና የገድፈው የሚለን ማለት ስህተት ነው እያለ ነው። ለአዚም ከሞቱ በኋላም ይጠቅማሉ ነው፣ ይሰማሉ ነው። የሆነ ነገርም እነሱ እንደዚህ አድርጉልን ብንላቸው ያስደርጉልናል እያለ ነው። እዚህ ጋር ይሄን እንደምሰሙት ማለት ነው፣ ሁለቱ ተመሳሳይ እንደሆኑ

ወይም ደግሞ የእነሱ ኔጋ የሚያደርግ ቢጣራ ሽርክ ነው ብሎ ሙሽሪክ ነው ብሎ መፈረዝ ጥፋት ነው በሱ ቤት ማለት ነው እንግዲህ እንደነዚህ አይነት አካላቶች ለምሳሌ ሞት አካል ብናገላብጠው ምን ብንለው አይ እንደው ምንም ማድረግ አይችልም ብሎ ማሰብ ይሄ ጥፋት ነው አለ ይህን የሚሰሩ ሰዎች ሽርክ ነው ማለት ጥፋት ነው አለ እንደው ቢላህ ዓለይክ ይህ ሽርክ ካልሆነ የትኛው ነው ሽርክ ሊባል የሚችለው አላሁ ስብሃነ ተዓላ ኢንነላሃ ላ የግፊሩ አንዩሽረከ ቢሂ አንዩስ ረኸ በይ ወይ የምትለው መሄጃ ኢዘን አላህ ሽርክን አይምርም። ሲል የትኛው ነው ሽርክ እንደው ይህ እንደዚህ ዐይነቱ ሽርክ ካልሆነ ሽርክ ሊባል የሚችለው የትኛው ነው? የሞተ አካል ናም አይጠቅምም። ቀውለን ወ ፊዕለን፣ እንደው በንግግር የሚሆን በድርጊት ይህ ነገር በተግባር ማለት ነው እንደማይጠቅም ማስረጃዎች የሚጠቁሙ ብዙ አሉ። ለምሳሌ አማ ቀውለን እንደው በንግግር በንግግር ስል ማለትም የሞተ አካል እንደማይጠቅም ለመግለጽ ማለት ነው። እንደው ከቁርአንም ብንወስድ ለምሳሌ ከሐዲስም ብንወስድ፣ ወከዛሊከ ከሰልፎችም ቀውል ብንወስድ የሞተ አካል ይጠቅማል የሚል ፈጽሞ አናገኝም። የሞተ አካል የመጥቀም የመጉዳት ነገርን ያስተናብራል የሚል ፈጽሞ አናገኝም። አማ ፊዕለን በድርጊት ደግሞ ይህ ነገር እንደማይጠቅም የሚጠቁሙ ነገራቶች አሉ። ይሄ ደግሞ በአይናችን አይተን በተግባር የምናየው የሆነ ጉዳይ አለ። እንደናሙን አንድ እንትን ቴክስት ላሳያችሁ። ይች ማለት ነው፣ እዚች ጋር የምታየዋት ጥቅስ ማለት ነው። ምን ይላል? ሰራ ሊሱን ይዘን ላማን ከሰራ አድርጋቸው ማለት ነው። ፋይል ስለሆነ ሰራቂው ሰረቀ፣ ሌባው ይዘን ሰረቀ። ምንን ባበ

ቃሉ እነሱ አሉት ይ ዕጢከ እንደት ይሰጥሃል? ሼሁ ባበሁ በሩን መይት እሱ ሙት የለ አይሰማህ ሙት የለ ንብሎ ማስተናበር ይችላል። በር እንደት ይሰጥሃል? አሉት። አላቸው ታእቶ ነው። ለምንድን ነው ወደ ሼሁ እንደት ትመጣላችሁ? ሊሰጣቸው አሬዝቀ ወልወለድ እሱ ሙት የሞተ ሆኖ እያለ ልጅ ይሰጣል፣ ሬዝቅ ይሰጣል፣ የተለያየ ነገር ጠቅማል እያላችሁ ታዲያ ለምን ትመጣላችሁ? ተሸነፉ ምንም መልሳጡ ማለት ነው። ይዘን ይህ ነገር እውነት ተከስቶም ከሆነ አህሰን፣ ያልተከሰተም ድርጊት ቢሆን እራሱ ይሄ ጥቅሱ ከክስተቱ ጋር ማለት ነው ሀሌን፣ ከሚከሰተው ነገር ጋር ተስማሚ የሆነ ጉዳይ ነው ማለት ነው። ሊዛ ለምሳሌ ዶሪህ እንደዚህ ለሞት አካል በዚህ መልኩ መካብ፣ የተለያየ ነገር ለምሳሌ ይካብላቸዋል። ለምሳሌ ያ ነገር ተክቦ አንዳንድ በዘበኛ የሚጠበቅ አለ። ለምሳሌ ሌላ አካል ጥቃት እንዳደርስበት እየተባለ ወይ እንዳያቃጥሉት ወይ እንዳፈርሱት እየተባለ ማለት ነው። እዚህ ጋር ከምን አንጻር ከተባለ ምክንያቱም ውስጥ ላይ ያለ የተቀበረው አካል ምንም ማድረግ ስለማይችል ምንም ማድረግ አይችልምና፣ ምክንያቱም የሆነ ማለት የሆነ ነገር ማስተናበር ቢችል ኑሮማ ጥበቃ የማያስፈልገውም ነበር። ወደ ቀብሩ የሆነ ትንኮላ ሊያደርስበት የመጣውን አካል በከራሞ ይገለው ነበራ፣ እናንተ እንደምታስቡት ማለት ነው አህባሾች እንደምታስቡት ማለት ነው። ላኪን ይህ ነገር ችሎታ ስለሌለው በጠባቂ ነው። አብዛኛው ለምሳሌ አብዛኛው ቦታ ብትሄዱ እንደዚህ አይነት ዶርሖች የተለያዩ እንትኖች ከአላ ውጭ የሚመለኩ ነገራቶች በጥበቃ ነው ያሉት፣ ይጠበቃሉ። ሰው እንዳይተናኮላቸው እየተባለ ማለት ነው። ታዲያ ለራሱ የሚጠበቅ በሰው ጥበቃ ያለ ከአላ ውጭ ጥቅማ ሊጎዳል ተብሎ ይክዳል። እንደ ወደሱ እሱ ራሱን ከነፍስ የው ድፋዕ ማድረግ የማይችል ታዲያ ከሌሎች ድፋዕ አድርጋል እንዴ? ይዘን ይሄ ስ እንደው ዋቂያን ከታየ እንደው በተጨባጩ ማለት ነው። ሒሰን ይህ ነገር ማለትም የሞቱ አካላቶች ከአላህ ውጭ መጥቀምም ይሁን መጉዳት አይችሉም ነው። ይህን ኢዕትቃድ ያደረገ ፈቀድ አሽረከ ቢላሂ አዘወጀል በአላህ ላይ በእርግጥም አጋርቷል። አላህ ደግሞ ሽርክን ፈጽሞ እንደማይመረው በተለያዩ ቁርኣን ላይ ተጠቅሷል ማለት ነው። ኢዘን ሽርክ፣ ቅድሚያ ለተውሒድ ሽርክን ቅድሚያ ንዋጋ የሚባለው ለዚህ ነው። ለምን እንደ አንድ አካል እንኳ የሆነ ጥፋት ቢያጠፋ ጥፋቱን ያክል አላህ ኢንሻ አዘበው ኢንሻ ፈረሁን ከፈለገ ይቀጣዋል፣ ከፈለገ ሊመራው ይችላል ሳይቀጣው ማለት ነው። ከፈለገ የስራውን ያክል ቀጥቶ እንኳን ጀነት ያስገባዋል። ሽርክን ግን አላህ ፈጽሞ አይምርም። ኢለል አበድ እስከ ዝንተ ዓለም ድረስ እዛው እሳት ውስጥ እዛው ትራት አንጁ ሰውየው ማለት ነው። ሊዛ የአሕባሽ አስተምህሮት በሽርክያት በኩፍርያት በቢድዓ የተጨመላለቀ እምነትን ያላቸው በሽርክ የተነጀሰ እምነት ነው ያላቸው። ሌዛ በየትኛውም ቦታ በዞሩበት በሚዲያውም ይሁኑ በዋትሳፕ ይሁን በኢሞ ይሁን በዩቲብ ይሁን በየትኛውም ተከታትሎ በእነሱ ላይ ረድ መስጠት፣ የእነሱን ጥፋት ማጋለጥ፣ ለሌሎች ማስተላለፍ የሁላችንም ኃላፊነት ነው። ኢዘን ኢንሻአላህ በዚህ ጉዳይ ላይ ደግሞ ለምሳሌ እንደዚህ ያልተመቻችላችሁ ወንድሞች ደግሞ ሸር በማድረግ ትብብር አድርጉ። እንደዚህ አይነት ቪዲዮዎች በሚሰሩ ሰዓት ማለት ነው ኢንሻአላህ ሌላው አካል ይጠቀምበት ዘንድ ማለት ነው። ወአኺራን አንድት ቀንጨ ባድርጌ የማሳያችው ምስል ነበረች፣ ግን ሰዓት የሚበቃ አይመስለኝም። አባባ ሰይድ ማለት ነው ተበሩክ ከነቢያችን ዐለይሂ ሰላቱ ሰላም ውጭ ባሉ ሰዎችም እንደሚቻል ብሎ አልኢማሙ ዘሀቢ እንደዚ እንደዚህ ብል ብሎ የቀጠፈው ነገር አለ። አረዳዱ ላይ እሱን የምና የሆናል በቀጠይ ማለት ነው። ሰዓት ስለማይበቃ ከዛካ አባባ ሰይድ አሁን መልእክቱ ለአንተ በባለፈው ነቅድ አይባልም ተሳስተሃል ስትለኝ ነበር። ልዩነቱ ምንድነው? ጠይቅ ያለ መመለስ፣ አልቻልክምማ። ጥፋት ስተቷ ላይ እንደወደቅክባት ተረዳ። አደለ ነቅድና ኢንትቃድ ምን እንደሆነ ጠይቀህና ብይህ ነበር። እስካሁን የለም ዝም ብልል ማለት ነው። አነቅዱ ልበና ወነቅዱ ልሃዳሙ የነዚህም ፈርቅ ማለት ነው። መልስ ወከሊከ አሼክ እብኑ ተሚያ ሸክ ልስላም ተሚያ ረሕማሁላህ አላሁ ስብሓን ወተላ ከአርሻ ላይ ተቀመጠ ብሎ ይላል ያልከው ላይ ተፍሲር ኢብኑ ዜራ አጦበሪ ሙጃሂድ ምን እንዳለ ያንንም አሳይቻለሁ። የትኛዋም አህባሽ በዚህ ጉዳይ ላይ መቃወም የምችል አህባሽ የትኛዋም በማስረጃ መምጣት ትችላለ ማለት ነው። በባለፈው ቪዲዮ ላይ እየሰራሁት ላይ ማለት ነው። ኢንሻ አላህ አሁን የሚቀጥላል አሕባሾችን ማጋለጥና በእነሱ ላይ ረድ መስጠት። እንግዲህ አባባ ሳይድ ከአለ ውጭ ባሉ ተበሩክ እንደሚቻል ማለትም፣ ከነቢዩ ውጭ ካሉ አለይሂ ሰላቱ ወሰላም ተበሩክ እንደሚቻል